ሰላም የአቤል እናትን አቤልማ ለምን እንደጠላኝ ለምን እንደናቀኝ አሁን ነው የገባኝ። ይሄውና ስታቃጤ ስታቃጤኝ ገረጣሁኝ። የሚበላ እንኳ ጥሩ ነገር አታቀርቢልኝም። እስኪ ጥሩ የሚበላ ምግብ አምጪልኝ ትንሽ መለስ ስላድርግ ሰውነቴን፣ በጣም እኮ ነው የገረጣሁትኝ። ትላታለች ሰላም የአቤልን እናት የአቤል እናትም እንደ ሰራተኝነቷ ምንም አይነት መልስ ሳትመልስ ቀጥታ እሺ ትላትና ትታት ወደ ምግብ መስራት ትሄዳለች። ጽናት ጓደኛዋ እየተለማመጣት ይገኛል። እሷ ግን ለምን አትተወኝም? ለምን ከኔ መራቅ ከበደ ትለዋለች። ቆይመት ለምን ትንሽ እንኳን አታዳምጭኝም? ሲላት እሷም ለነገሩ ከዚህ በኋላ አታገኘኝም፣ አትደውልም፣ አትፈልገኝም በቃ ተወኝ እስኪ ትለዋለች። እሱ ግን ሊተዋት አልቻለም። አሁንም ጽናት እሺ አሁን ደግሞ ምን ልትዋሸኝ ፈልገህ ነው ትለዋለች። ሰላም ሳሎን ላይ ቁጭ ብላ ለብቻዋ እየተነጋገረ ትገኛለች። ወይኔ ሰላም የማንም መቀለጃ ልሆን ማንም ይጫወትብኝ እያለች ከራሷ ጋር ታወራለች። ከዛም ትንሽ ቆይ ትልና ቆይ እንደውም ትልና ስልክ ትደውላለች። ስልክ የደወለችው መቅደስ ጋ ነበር። እንዴት ነሽ መቅድዬ ትላታለች? ሰላም ነኝ፣ እንዴት ነሽ ስትላት፣ ሰላምም ምን እየሰራች ነው መቅዲ ስትል፣ መቅድም አይ ምንም አልሰራም ዝም ብዬ ቁጭ ብዬ እያነበብኩኝ ነው ትላታለች። ከዛም ሰላም እስኪ አንዴ ነይ ቶሎ ወደ ቤት ደብሮኛን፣ ስትል መቅዲ ምን ነው በሰላም ነው ትላታለች። ሰላምም አይ ምንም የለም በቃ ቤት ስትመጪ እናወራለን፣ ትላትና እሺ በቃ ትላለች መቅድም። ከዛም ስልኩን ትዘጋለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። መቅዲ እንዴት ተደወለላት ቀጥታ ወደ ሰላም ጋር ትመጣለች። ሰላም ጋር ትመጣና የተፈጠረውን ነገር ሁሉንም ታዋያታለች። ከዛም ምንድን ነው ችግሩ ስትላት ያው አቤል እንደ ተቀየረባት ነው የነገረቻት። ይህን ስትነግራት ደግሞ መቅድም ቆይመት እሱ ምን ሆኖ ነው እንደዚህ የተቀየረው ትላታለች። ሰላምም እኔ እንጃ፣ እኔ አላወኩም ትላለች። መቅዲ አይ እሱማ የሆነ ምክንያት ሳይኖረው እንደዘዘም ዝዝም ብሎ ሊቀየር አይችልም፣ እኔ አቤልን በደንብ ጠንቅቄ አውቀዋለሁ ትላለች። ይሄን ስትላት መቅዴ ሰላምም የራሱ ጉዳይ ነው ባክሽ፣ ትላለች። ከዛም መቅዴ እኔ እምልሽ ያቺ ነጻነት ተብዬ ዋሳ ስትላት፣ ሰላም እኔ እንጃላቷ የት እንደሆነች አላውቅም፣ እንኳንም ጠፋች፣ አለበለዚያማ በኔ እጅ ነበር የምትጠፋው ትላለች ሰላም ነጻነትን። ከዛ መቅዴ ይሄን ስትል ደግሞ እንኳንም ጠፋች እኔም በጣም ነበር የምጠላት ትላለች ሰላም፣ የራሷ ጉዳይ እሷን ታያት ና ግን አክስቴ ግን እንዴት ናት ስትላት መቅድም፣ ደህና ናት እሷ ትላለች መቅድም። አክስቴማ በጣም ደህና ናት። እኔ እሷ ልጅ እኔ ትልቅ ሰው ሆነናል ስትላት ሰላምም፣ ለነገሩ አክስቴን ጠንቅቄ ነው የማውቃት ትላለች። ከዛም መቅዲ እኔ የምልሽ ሰላምዬ ለምንድን ነው መተሽ የማጠይቂያት? ስትላት ሰላምም እውነሽን ነው እመጣለሁ። አንድ ቀን ጠፋሁ አይደል? ትላለች አዎ ጠፋሽ፣ በጣም ትላታለይ አቤል ከዚህ በፊት የሰራውን ስራ እያስታወሰ በጣም እየተጸጸተና እያለቀሰ ይገኛል። አምላኬ ሆይ እኔ በጭንቀት አለኩኝ እያለ ነው። ይሄ ልጅን ያቀፈው እጄ የሰው ነፍስ አጠፋ እጄ በደም ተጨማለቀ እያለ የሰው ነፍስ ስላጠፋ በዛ ነገር እያለቀሰና እየተጸጸተ ይገኛል። ክብሬም ጠፋ፣ ሞገሴንም ተነጠኩኝ፣ ተንኳሰስኩ፣ ለብቻ የሆንኩኝ እያለ ነው። እጅግ በጣም ነው የሚያሳዝነው። አቤል ፈጣሪውን ይቅርታ እየጠየቀ ነው። አምላኬ ሆይ ይቅር በለኝ እያለ ይገኛል። ምክንያቱም የሰው ነፍስ አጥፍቶ ነው ያለው። ይህ ያጠፋው ጥፋት ደግሞ ትልቅ ኃጢአት ስለሆነ እሱም በጸጸት ውስጥ ይገኛል። እጅግ በጣም ነው ያዘነው ከሚገባው በላይ። እንደዛም እያለ እያለቀሰ ሳለ አንዲት ሴት ከጀርባው ነበረችና ወደ አጠገቡ ትጠጋዋለች። ከዛም ምን ትለዋለች? ይቅርታ ወንድሜ፣ ከሩቅ ስታለቅስ ስላየሁ ነው ትላለች። አቤልም ምንም አይደል፣ አመሰግናለሁ ይላታል፣ እንባውን እየጠራረገ በእጁ። ከዛም ልጅቷም ይቅርታ መቀመጥ እችላለሁ ስትለው አቤል ግን ፈቃደኛ አልነበረም እና አያስፈልግም ይላታል። ልጅቷ ግን መቀመጥ ስለፈለገች ብቻ ይቅርታ ግን ትልና በድጋሚ ቁጭ ትላለች አጠገቡ። ከዛም እሱም ግራ በመጋባት ይመለከታታል። ሰው ለሰው ባያስፈልገው ኖሮ ሀዋ ለአደን ባልተፈጠረችለት ነበረ ትልና ወሬዋን ትቀጥላለች። እናም ስለዚህ አንተም ሰው ያስፈልግሃል ስትለው ለአቤል አቤል ደግሞ አመሰግናለሁ ይላታል። አቤል ቀጥል ያደርግና ለማታውቂው ሰው ግን ይህን ያክል አትጨነቂ ሲላት እሷ ደግሞ የስራው ባህሪ ያስገድደኛል ትለዋለች። እናም ስለ ስራዋ ተነግረውና ዶክተር ማኪዳ እባላለሁ ማኪዳ ብለህ ብጠራኝም ችግር የለውም ትለዋለች ለአቤል አቤልም ማኪዳ አመሰግናለሁ አሁን ግን ብቻዬን መሆን ነው የምፈልገው ይላታል ከዛም ማኪዳ ምን ትለዋለች ስምህን ግን አልነገርከኝም ስትለው አቤል እባላለሁ ይላታል ማኪዳም እሺ አቤል በማንኛውም ሰዓትና በማንኛውም ጊዜ የሚያስፈልግህ ነገር ካለ ልታዋየኝ ልትነግረኝ ትችላለህ ትለዋለች። እናም ስልክ ቁጥሯን ወረቀት ላይ የተጻፈ ነበረ፣ እሱን ታወጣና ከኪሷ ትሰጠዋለች ለአቤል። አቤልም ይቀበላታል እሺ ይላታል። እናም ከዛ በኋላ እሷም ትነሳና የአቤል ወንድም ወደ እናቱ ጋር ይመጣል። እንዴት ነሽ እማዬ፣ ደህና ነሽ ወይ ይልና ሰላም ይላታል። ሰላም ካላትን በኋላ እውነት እማዬ፣ አሁን ድረስ እኮ አላመንኩም እውነት እውነት እየመሰለኝ አይደለም። አቤል በጣም ጥሩ ልጅ ነው ይላል። እናቱም አዎ፣ ጨምሮ ጨማምሮ ይስጠው፣ በጣም ጥሩ ልጅ ነው እኳ አቤል ትለዋለች። ውድና የተከበራችሁ የቻናል የቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለቤት ያዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ በዚሁ ልትሰናበታችሁ። ፕሊዝ ማምጣታችሁ ካልቀረ ሰብስክራይብ እንዲሁም ላይክ አድርጉ፣ አይከፈልበትም። ባይ ባይ።